ጤና ይስጥልን ክብሯን ተመልካቾቻችን፣ ከሐራሪ ቲቪ የሰዓቱን የአማርኛ ቋንቋ ዜናዎች ይዘን ቀርበናል። ዜናዎቹን እየመራው ነው የያንቱ አመዳብሪያችሁ ቆይታ ማደርግ ይሆናል። በቅድሚያም ክልል ላይ ዜናዎች። በሐራሪ ክልል በከተማና ገጠር ወረዳዎች የሚከናወኑ ስራዎች ህዝቡንም ተጠቃሚ እያደረጉ መሆኑን የክልሉ ርዕሰ መስተዳድር አቶ ኦርዲን በድሪ ገለጹ። ርዕሰ መስተዳድሩ በክልሉ እየተከናወኑ የሚገኙ የመንገድ የጤና የትምህርትና ሌሎች አገልግሎት ሰጪ ተቋማትን የስራ አፈጻጸም ተዘዋውረው ተመልክተዋል። ፍቃድ በላይ ተጨማሪ አለው። በሀረሪ ክልል በከተማና ገጠር ወረዳዎች የሚከናወኑ ስራዎች ህዝቡንም ተጠቃሚ እያደረጉ መሆኑን የክልሉ ርዕሰ መስተዳደር አቶ ኦርዲንበርዲ ገልጸዋል። የሀረሪ ክልል ርዕሰ መስተዳደር አቶ ኦርዲንበርዲ በክልሉ የተከናወኑ የሚገኙ የመንገድ፣ የጤና፣ የትምህርትና ሌሎች አገልግሎት ሰጪ ተቋማትን የስራ አፈጻጸም ተዘዋውረው ተመልክተዋል። ርዕሰ መስተዳደር አቶ ኦርዲንበርዲ በጉብኝታቸው ወቅት እንደገለጹት በክልሉ የተከናወኑ የሚገኙ የተለያዩ ፕሮጀክቶች በተያያዘላቸው የጊዜ ገደብ ጠናቀው ለአገልግሎት ክፍት ሊሆኑ እንደሚገባ ገልጸዋል። የፕሮጀክቶቹ አሁናዊ ሁኔታ የሚበረታታ ቢሆን ቢሆንም በአንዳንድ ፕሮጀክቶች ላይ የሚስተዋሉ መዘግየቶች በቀጣይ ሊቀረፉ ይገባል ብለዋል። በቀጣይ ፕሮጀክቶችን አጠናቀ ለታለመላቸው አለመላቸው አላማ መዋል እንደሚገባ ጠቁመው ለዚህም አመራሩ ቁርጠኛ በመሆንና ትኩረት በመስጠት ሊሰራ ይገባል ሲሉም አጽኖ ሰጥተዋል። አቶ ኦርዲን በርዲ አክለውም በአሁኑ ወቅት የክልሉ ልማት የሚያፋጥኑ ሰፋፊ ፕሮጀክቶችና የኮሪደር ልማት ኢኒሽቲቭችና ሌሎች ተግባራት ሲተከናወነ እንደሚገኝም ጠቁመዋል። ለዚህም በክልሉ በከተማና ገጠር ወረዳዎች የተከናወነ የሚገኙ ልማት ተግባራት ህዝቡን ተጠቃሚ እያደረገ ስለመሆኑም አንስተዋል። በቀጣይም የህብረተሰቡን ኑሮ የሚያሻሽሉና ለውጥ የሚያመጡ ተግባራት ጠናከሩ እንደሚገባ ገልጸው በተለይ በክልሉ በግብርናው ዘርፍ የሚከናወኑ ተግባራትን በቴክኖሎጂ የተደገፈ ማድረግ እንደሚገባም ገልጸዋል። ፕሮጀክቶች በፍጥነትና በጥራት ሊከናወኑ እንደሚገባ የገለጹት ርዕሰ መስተዳድሩ ጅምር ፕሮጀክቶችን ሰርቶ በማጠናቀቅና ና ለአገልግሎት ክፍት በማድረግ የብረተሰቡን የልማት ጥያቄዎች በአግባቡ መመለስ ይገባል በማለት አቅጣጫ አስቀምጠዋል። በክልሉ የተጠናቀቁና በሂደት ላይ የሚገኙ ፕሮጀክቶች ውጤታማ እንዲሆኑ ለማስቻል አስፈላጊውን ድጋፍና ክትትል ለማድረግ የበኩላችንን ሚና እንወጣለን ሲሉ የገለጹ ደግሞ የካቢኔ አባላቱ ናቸው። በመስክ ጉብኝትም ርዕሰ መስተዳድር አቶ ኦርዲን በርዲን ጨምሮ የክልሉ ካቢኔ አባላትም ተገኝተዋል። ተቀዳሚ ሙፍቲ ሀጂ ኡመር ኢድሬስ ለእውነት የቆሙና የታገሉ ታላቅ አባት እንደነበሩ የሐረሪ ክልል እስልምና ጉዳዮች ምክር ቤት አስታወቀ። የሐረሪ ክልል እስልምና ጉዳዮች ምክር ቤት በተቀዳሚ ሙፍቲ ሀጂ ኡመር ኢድሬስ የተሰማውን ጥልቅ ሐዘን ገልጿል። አዩብ ካዛሊ በዝርዝር ያቀርበዋል። የሐረሪ ክልል እስልምና ጉዳዮች ምክር ቤት ፕሬዚዳንት ሼህ አብዱሰላም ጅብሪል አህመድ በተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ህልፈተ ህይወት የተሰማቸውን ጥልቅ አዘን ገልጸዋል። ሀጂ ኡመር ኢድሪስ እስከ ለተሞታቸው ለእውነት የቆሙና የታገሉ ነበሩ ያሉት ፕሬዝዳንቱ የኢትዮጵያ እስልምና መጅሊስ አሁን ለደረሰበት ደረጃ እንዲደርስ በብዙ ለፍተዋልም ብለዋል። ሁላችንም እንደምናውቀው ሀገሪቷ ካላት ትልልቅ አሊሞች አንዱ ናቸው። እድሜ ዘመናቸውን በሙሉ ለእስልምናውና ለሃይማኖቱ ተከ ተከታይ ማህበረሰባቸውን ሲያገለግሉ ቆይቷል። ብዙዎቹን አስተምረዋል፣ ብዙዎቹን አገልግሏል። ህልሜ ሳኒቲ በርሲሰኒ ፈየደኒ የሀረሪ ክልል እስልምና ጉዳዮች ምክር ቤት ምክትል ፕሬዚዳንት ሼህ ሙክታር ሀጂ ሙባረክ በበኩላቸው በተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ሕልፈት ማዘናቸውን ገልጸው ዓለማችን ትልቅ አሊም አታለችም ብለዋል። በኢትዮጵያ የእስልምና መጅሊስ ታሪክ ውስጥ ትልቅ ሚና እንደነበራቸው የገለጹት ሼህ ሙክታር እሳቸው የመሰረቱትንና እዚህ ያደረሱትን ማስቀጠል እንዲሁም ፈለጋቸውንም መከተል ይኖርብናል ሲሉም ተናግረዋል። የሼክ በጣም አሳዘነን እንደ ሀረሪ እስልምና ጉዳይ ጠቅላይ ምክር ቤት እና እንደ ሀረሪ ሙስሊም ሀዘናችንን ለኢትዮጵያ ሙስሊሞች ሁሉ እንገልጻለን ለሁላችንም አላህ ሰብር ይስጠን በተለይ ለቤተሰባቸው አላህ ሰብር ይስጣቸው ጽናት ይስጣቸው ኢና ሊላህ ወኢና ኢለይህ ራጅዑም በሐረሪ ክልል በሁሉም መስጊዶችም በመጪው ዓርብ የጸሎት መርሃ ግብር እንደሚካሄድ ምክትል ፕሬዝዳንቱ መልእክታቸውንም አስተላልፈዋል። በሐረር ክልል ለሚሉ ላሉ መስጊዶች ሁሉ ለጅማ መስጊዶችም ለሌሎቹም የምናስተላልፈው መልእክታችን እንደ እስልምና መጅሊስ እንደ እስልምና ሐረሪ እስልምና ጠቅላይ ምክር ቤት ሁሉም መስጊድ ሰላቱል ጀናዛ ጋኢብ እንዳያሰግዱላቸው በመቼ ጅማ እናስተላልፋለን። ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ በተለያዩ ጊዜያት ላበረከቱት አስተዋጽኦ የአዲስ አበባ ዩኒቨርሲቲ በ2011 ዓ.ም የክብር ዶክትሬት ሰጥቷቸዋል። ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ባደርባቸው ባደረባቸው ህመም በህክምና ሲረዱ ቆይተው ትናንት ምሽት ከዚህ ዓለም በሞት ተለይተዋል። የህብረተሰቡን ጥያቄዎችና ፍላጎት ለመመለስና ለማረጋገጥ በተሰሩ ስራዎች አበረታች ውጤት መመዝገቡን የአባድር ወረዳ አስተዳደር አስታወቀ። የአባድር ወረዳ ምክር ቤት ሁለተኛ ዙር 13ኛ ዓመት አንደኛ መደበኛ ጉባኤ ያካሄደ። ዘገባው የባልደረባችን ትዕግስት በለጠ ነው። ናርዶስ ዳምጤ ተጨማሪ ያላት። የአባድር ወረዳ ምክር ቤት የ13ኛ ዓመት ሁለተኛ ዙር አንደኛ መደበኛ ጉባኤ አካሂዷል። በጉባኤው የ2017 በጀት ዓመት አፈጻጸምና የ2018 እቅድ ቀርበው ተገምግመዋል። የአባድር ወረዳ ምክትል አስተዳዳሪ አቶ ከደር አብዱረዛቅ የ2017 በጀት ዓመት አፈጻጸምና የ2018 በጀት ዓመት እቅድ አቅርበው የኅብረተሰቡን ጥያቄ የሚመልሱ ሰፊ ስራ መሰራቱን ገልጸዋል። በትምህርት፣ በጤና፣ በስራ ድል ፈጠራና በከተማ ልማት ዘርፍ አበረታታች ውጤት መመዝገቡን ተናግረዋል። በተጨማሪም ጥራት ያለው ትምህርት ለመስጠት ና ተደራሽነቱን ለማሳደግ ውጤታማ ተግባራት መከናወናቸውን ገልጸዋል። የኤች አይቪ ግንዛቤ ማስጨበጫ መርሃ ግብሮች በህብረተሰቡ ዘንድ መተግበሩንና ጥራት ያለው የጤና አገልግሎት ከመስጠት ጀምሮ የጤና መድን ሽፋን ለማሳደግ ትኩረት ተሰጥቶ መሰራቱንም ተናግረዋል። አቶ ከድር እንዳሉት በወረዳው የስራ እድል በመፍጠር ግንዛቤ በማሳደግ ወጣቶች የራሳቸውን ስራ እንዲፈጥሩ አስፈላጊው ድጋፍ ተደርጓል ብለዋል። በአጠቃላይ በ2017 በጀት ዓመት ህብረተሰቡን ተጠቃሚ የሚያደርጉት ተግባራትን ተግባራዊ ለማድረግ በትኩረት መሰራቱን ገልጸው በዚህ ዓመት በ2 2018 በጀት ዓመት የተሻለ ስኬት ለማስመዝገብ በትኩረት እንሰራለን ብለዋል። በመድረኩ ላይ የምክር ቤቱ አባላት አስተያየቶችንና ጥያቄዎችን አንስተው ምላሽ ተሰጥቶባቸዋል። የኑሮ ውድነትን ለማቃለል ምርትና ምርታማነት ላይ በማተኮር እየተሰራ መሆኑን የሐረሪ ክልል ግብርና ቢሮ አስታወቀ። በአጭር ጊዜ የሚደርሱ የስንዴና ማሽላ ምርጥ ዘር ለሞዴል አርሶ አደሮች በማከፋፈል እየተሰራ መሆኑ ተገልጿል። አብስራ አሰግር ተጨማሪ ያላት በሐረሪ ክልል በሐኪም በቂሌና በድሬ ጠያራ ወረዳ በአርሶ አደሮች ማሰልጠኛ እየተከናወኑ የሚገኙ የስንዴና የማሽላ ምርጥ ዘር ምርቶች ከሁሉም ቀበሌ የተውጣጡ የግብርና ባለሙያዎችና አርሶ አደሮች ጉብኝት አድርገዋል። በጉብኝቱ መራ ግብር ላይ ተገኝተው ንግግር ያደረጉት በክልሉ ግብርና ልማት ቢሮ የግብርና ኤክስቴንሽን ዳይሬክተር አቶ መሐመድ ሬድዋን እየለማ ያለው የስንዴና የማሽላ ምርጥ ዘር በአጭር ጊዜ ውስጥ ምርት የሚሰጥ መሆኑን ገልጸዋል። በዘንድሮ ክረምት ከፍተኛ የዝናብ እጥረት ያጋጠመ በመሆኑ በዝናቡ ምክንያት ሊያጋጠ ሲያጋጥም የነበረውን የምርት እጥረት በመቀልበስ በትንሽ የማዳበሪያ ብቻ ምርት የሚሰጥ ምርጥ ዘር መሆኑን ገልጸዋል። እንደ ምስራቁ ሪጅን ትንሽ የዝናብ ማነስ ችግሮች አሉ። እሱም ሆኖ ግን ቶሎ ሊደርሱ በሚችሉ ሰብሎች ላይ ትኩረት በማድረግ ነው ቢሮ ሲሰራ የነበረው። እነኛ ቶሎ የሚደርሱ ሰብሎች በአሁኑ ጊዜ ወደ ምርት መስጠት የደረሱ አለ። ስለዚህ እሱን አርሶ አደሩ እንደዚህ አይነት ሁኔታዎች ሲገጥሙ የትኛውን ሰብል መምረጥ እንዳለበት፣ የትኛውን ዘር መምረጥ እንዳለበት አዌርነስ ለመፍጠር ታልሞ ነው። ድርቅን ተቋቁሞ ምርት መስጠት የሚችል የስንዴ ማሳ የጉብኝቱ አንዱ አካል ነው ያሉት አቶ መሐመድ የዝናብ እጥረትን ተቋቁሞ የሚሰጠው ምርት ከፍተኛ በመሆኑ አርሶ አደሩ ይህን እንዲገነዘብ ያለመ ጉብኝትም ነው ብለዋል። የማሽላው ምርጥ ዘር ጥቂት በሚባል ማዳበሪያ በሶስት ወር ጊዜ ምርት መስጠት የሚችል ምርት መሆኑን ለገበሬዎች የማስገንዘብ ስራዎች መሰራታቸውን አክለዋል። አቶ መሐመድ አክለውም የተፈጥሮ ማዳበሪያ በክልሉ ሁለት ሼዶች በመገንባት ምርት ላይ በመጠቀም ምርትና ምርታማነትን መጨመር እንዲቻል እየተሰራ ነው ብለዋል። ቨርኒ ኮምፖስት ያው እርግጥ ቴክኖሎጂው አዲስ አይደለም፣ ለክልላችን ግን አዲስ ነው። አሁን ነው አርሶ አደሮቹን እያስተዋወቅ ያለ ነው። ሁለት ሳይት ላይ የቨርኒ ኮምፖስት ሼድ ገንብተናል በአሁኑ ጊዜ አሁን ለቨርኒ የሚባል ትላለ፣ እሱንም አስገብተን የተለያዩ ተረፈ ምርቶችን አስገብተን ያው ዲኮምፖስት እየሆነ ነው ያለው። ይሄም ትልቅ ምርት ላይ ትልቅ ኢምፓክት አለው። በዋናነት የምንሰራው የግብርና ስራ መሬት ላይ ነው። መሬት ካለማ ካልተሻሻለ ምርትና ምርታማነትን ማሳደግ አይቻልም። ከዚህ አንጻር አሁን ያየነው የቨርኒ ኮምፖስት የመሬትን ለምነት፣ የውሃን የመያዝ አቅም፣ የኒውትሪንት የመያዝ አቅም፣ የሰብልን እድገት በጣም ያፋጥናል። ምቹ ሁኔታን ስለሚፈጥር አርሶ አደሩ ይህንን አይቶ በቀጣይ ወደ ራሱም እየወሰደ እንዲጠቀም ለማድረግ ነው። በድሬ ጠያራ የሚገኘው የአርሶ አደሮች ማሰልጠኛ ማዕከል ጉብኝት የተደረገ ሲሆን የተለያዩ ምርጥ ዘሮች በማምረት ገበሬዎች መምረጥ የሚችሉበት ሁኔታ የተመቻቸ መሆኑንም ገልጸዋል። ምርትና ምርታማነትን በማሳደግ የኑሮ ውድነትን ለማቃለል ትልቅ አስተዋጽኦ አለው ያሉት አቶ መሀመድ ቢሮ አርሶ አደሮችን በመደገፍ ውጤታማ ስራ እየሰራ መሆኑንም አክለዋል። ጉብኝቱ መደረጉ አርሶ አደሩ ነገ የሚያመርተው ምርት በተነሳሽነትና በኃላፊነት እንዲሰራ ያስችለዋል ሲሉም ገልጸዋል። ጉብኝቱን ያደረጉት አርሶ አደሮችና የግብርና ባለሙያዎች በበኩላቸው በጉብኝቱ መደሰታቸው መሆናቸውን ገልጸው ጉብኝቱ በቀጣይ የሚያመርቱት ምርት ውጤታማ ለመሆን ያስችላልን ብለዋል። በክልሉ ሰላምን ለማስፈን የሌሊት ባጃጅ ማህበራት አስተዋጽኦ እያበረከቱ እንደሚገኙ ተገለጸ። የሐረሪ ፖሊስ ኮሚሽን የትራፊክ ውጪ ቁጥጥር ዲቪዥን የሌሊት ትራንስፖርት አገልግሎት ለሚሰጡ ተሽከርካሪዎች የመለያ ቁጥር እድሳት አከናውኗል። ሲሳይ ዘሪሁን በዝርዝር ያቀርበዋል የሐረሪ ክልል ፖሊስ ኮሚሽን የትራፊክ የውጭ ቁጥጥር ዲቪዥን በስሩ ለተደራጁ የሌሊት ትራንስፖርት አገልግሎት ለሚሰጡ ተሽከርካሪዎች የመለያ ቁጥር እድሳት አከናውኗል። በዕለቱ የተገኙት የትራፊክ ዲቪዥን ኃላፊ ኮማንደር ሙክታር አብዶሽ የሌሊት ባጃጅ ማህበራት ከተቋቋሙ ወዲህ ሌሊት ላይ ይፈጸሙ የነበሩ ወንጀሎች መቀነሳቸውን ነው ያነሱት። ለማህበራቱ ውጤታማነትም የቅርብ ክትትልና እገዛ እየተደረገ መሆኑን ነው ኮማንደሩ ያነሱት። በዚህ መሰረትም በትናንትናው ዕለት የመለያ ቁጥር እድሳት እንደተደረገላቸው ተናግረዋል። የማህበረሰብ አቀፍ ፖሊስ አገልግሎት ዳይሬክቶሬት ዳይሬክተር ኮማንደር ግሩሙ ብሸት በበኩላቸው የሐረር ከተማን ዘለቄታዊ ሰላም ለማረጋገጥ የማህበረሰቡ ሚና የጎላ መሆኑ አስታውቀዋል። በዚህም የሌሊት ትራንስፖርት የሚሰጡ ማህበራት ተጨባጭ ውጤት እያስመዘገቡ መሆኑን ነው የተናገሩት። ክቡራን ተመልካቾቻችን ከሐረሪ ክፍል ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ስናልፍ የኑሮ ውድነትን የማረጋጋትና ከተረጂነት የመላቀቅ ግቦችን ለማሳካት የባለድርሻ ተቋማት ቅንጅት ሊጠናከር ይገባል አሉ የብልጽግና ፓርቲ ምክትል ፕሬዚዳንት አደም ፋራ። በሌላ ዜና የግል ኢንቨስትመንትን ለማጠናከር ቁርጠኛ የሆነችው ኢትዮጵያ በትኩረት እየሰራች ነው ሲሉ የገንዘብ ሚኒስትር አህመድ ሽዴ ገለጹ። እነዚህንና መሰል አገር አቀፍ ዘገባዎችን ሄኖ ግርማ በዝርዝር ያቀርበዋል። የኑሮ ውድነትን የማረጋጋትና ከተረጅነት የመላቀቅ ግቦችን ለማሳካት የባለድርሻ ተቋማት ቅንጅት ሊጠናከር ይገባል ሲሉ የብልጽግና ፓርቲ ምክትል ፕሬዚዳንት አደም ፋራ ገለጹም። የብልጽግና ፓርቲ የ2018 በጀት ዓመት የመጀመሪያ ሩብ ዓመት አፈጻጸም ገምገማ ተካሂዷል። በመድረኩ በመንግስት ስራዎች አፈጻጸም ላይ ውይይት የተደረገ ሲሆን የስራ እድል ለመፍጠር፣ የኑሮ ውድነትን ለመቀነስ የተከናወኑ ስራዎችና የተገኙ ውጤቶች እንዲሁም ከተረጅነት የመላቀቅ ግቦች በአጀንዳነት ቀርበዋል። አቶ አደም ፋራ በዚህ ወቅት እንዳሉት የኑሮ ውድነት ሰራዊታችንን ማረጋጋትና ስራ እድልን ፈጠራ ትኩረት የሚሹ አንገብጋቢ አጀንዳዎች ናቸው። ከተረጂነት መላቀቅ የተሟላ ሉዓላዊነትን ለማረጋገጥ ወሳኝ መንገድ መሆኑን ገልጸው በዚህ ላይ በተቀናጀ አግባብ መስራት እንደሚገባም አጽንኦት ሰጥቷል። ሶስቱንም ሀገራዊ ግቦችን በተሟላ መልኩ ለማሳካትም የባለድርሻ ተቋማት ቅንጅት ሊጠናከር ይገባል ነው ያሉት። የግል ኢንቨስትመንትን ለማጠናከር ቁርጠኛ የሆነችው ኢትዮጵያ በትኩረት እየሰራች ነው ሲሉ የገንዘብ ሚኒስትር አህመድ ሽዴ ገልጹም። ከዓለም ባንክና ከዓለም አቀፉ የገንዘብ ተቋም አይኤምኤፍ አመታዊ ጉባኤ ጎን ለጎንም የገንዘብ ሚኒስትሩ ከዓለም አቀፉ የፋይናንስ ኮርፖሬሽን ዋና ዳይሬክተር ማክታር ዲዮፕ እና ከባለብዙ ወገን ኢንቨስትመንት ዋስትና ኤጀንሲ ምክትል ፕሬዚዳንት ሂሮሺ ማታኖ ጋር ተወያይተዋል። አቶ አህመድ ሽዴ በዚህ ወቅት እንዳሉት ኢትዮጵያ የተገበረችው የኢኮኖሚ ማሻሻያ ለባለ ሀብቶች ይበልጥ የተረጋጋና ሳቢ የማክሮ ኢኮኖሚ ሁኔታን ይፈጥራል። ኢትዮጵያ የጀመረችውን የለውጥ ጉዞ ለማስቀጠል ከዓለም አቀፍ የገንዘብ ተቋማት ጋር በትብብር እንደምትሰራ ጠቅሰው የግል ኢንቨስትመንት እንዲጠናከር ቁርጠኛ አቋም እንዳላትም አረጋግጧል። ማክታርዲዮፕ በበኩላቸው የኢትዮጵያን ፈጣን ለውጥ በማድነቅ ተቋማቸው በኢትዮጵያ የግል ኢንቨስትመንት እንዲያድግ ድጋፍ እንደሚያደርግም ገልጸዋል። ኤምኤአይጂ በመጪው ታሳሶር በአዲስ አበባ የባለ ሀብቶች ና ፖሊሲ አውጪዎች አውደ ጥናት እንደሚያካሄድ የገለጹት ደግሞ ሂሮሺ ማታኖ ናቸው። መድረኩ ኢትዮጵያ የውጭ ኢንቨስትመንትን የበለጠ ለመሳብ ና ለማሳለጥ እንድትችል አዎንታዊ ሚና ይኖረዋልን ብለዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ሀጂ ኢብራሂም ቱፋ በተቀዳሚ ሙፍቲ አጂ ዑመር ኢድሪስ ወደ አሄራ መሄድ የተሰማቸውን ጥልቅ አዘን ገለጹም። የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ አጂ ዑመር ኢድሪስ በዲን እውቀታቸው አንቱ የተሰኙ በመንፈሳዊ አገልግሎታቸውም ላቅ ያለ ደረጃ የነበራቸው ናቸው ያሉት ሼክ ሀጂ ኢብራሂም ቱፋ እሳቸውን ማጣት እጅግ ከባድ ነው ብለዋል። ጠቅላይ ምክር ቤቱ ሕጋዊ ሰውነት እንዲያገኝ እስላማዊ ባንኮች እንዲቋቋሙ የሰሩት ታላቅ ሥራ ስራ በታሪክ ሲታወስ ይኖራል ያሉት ሼክ አጂ ኢብራሂም ቱፋ የሙስሊሙ አንድነት እንዲጠናከርም አበክረው አበክሮ መስራታቸውን ገልጸዋል። አበርክቷቸውም መቼም አይዘነጋም ሲሉም ፕሬዚዳንቱ አክለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማቲያስ በተቀዳሚ ሙፍቲ ሃጂ ኡመር ኢድሪስ ህልፈት የተሰማቸውን አዘን ገልጸዋል። ብፁዕነታቸው ባስተላለፉት የአዘን መቅለጫ መልእክት ኢትዮጵያ በጣት ከሚቆጠሩ አረጋውያን አፈማር ከሆኑ መሪዎቿ መካከል አንዱ የሆኑትና ለመወደድ የታደሉትን የዘመናችን ጌጥ አታለች ብለዋል። የእኔ ድካም ዓለም መገላገላቸው ለእርሳቸው እረፍት ቢሆንም ለአገር ግን ታላቅ ጉዳት ከመሆኑም በላይ እድሜን ከጥበብ ጋር ያዋዱ በብዙ ዘመን አይገኙምና ሀዘ ናችን ጥልቅ ነው ሲሉ ገልጸዋል ብጹዕ ቅዱስ አቡነ ማትያስ ለቤተሰቦቻቸው ለእስልምና ሃይማኖት ተከታዮችና ለመላው የኢትዮጵያ ህዝብም መጽናናትን ተመኝቷል እንዲሁም የኢትዮጵያ ካቶሊክ ጳጳሳት ጉባኤ በተቀዳሚ ሙፍቲ አጂ ዑመር ኢድሪስ ህልፈት የተሰማውን አዘን ገልጿል ተቀዳሚ ሙፍቲ የብዙዎች አባት የሰላምና የአንድነት ተምሳሌት ነበሩ ሀገራችን ታላቅ አባት አጣለች ሲሉ ገልጿል ጉባኤው ለቤተሰቦቻቸው ለወዳጅ ዘመዶቻቸው ለእስልምና እምነት ተከታዮችና ለመላው የኢትዮጵያ ህዝብም መጽናናትን ተመኝቷል። የሱዳን ጦር በሀገሪቱ ያለው ግጭት እንዲያበቃና ብሔራዊ አንድነት እንዲፈጠር ድርድር ለማድረግ ዝግጁ መሆኑን አስታወቀ። ይህ ጦርነት እንዲያበቃ ፍላጎት እንዳላቸው የገለጹት አብዱል ፈታህ አልቡርሃን ናቸው። ዘገባው የአናዶሉ ነው። ባህር ጠንክር በዝርዝር ያቀርበዋል። እንደ አውሮፓውያን አቆጣጠር በ2023 በተጀመረው የሱዳን የእርስ በእርስ ግጭት ምክንያት እስካሁን 20 ሺ በላይ ዜጎች ሕይወት ሲቀጠፍ ከ14 ሚሊዮን በላይ ዜጎች ደግሞ ከቀያቸው መፈናቀናቸውን የተመድ ሪፖርት ያሳያል። በዚህ ጦርነት የሟቾች ቁጥርም ከ130 ሺህ በላይ ሊሆን እንደሚችልም የአሜሪካን ዩኒቨርሲቲ ጥናቶች እንደሚያሳዩ አናዶሉ አስነብቧል። የሱዳን ጦርነት መነሻ ዋና ምክንያት ተብሎ የሚታመነውም የሱዳን የሽግግር መንግስት በዴሞክራሲያዊ ለተመረጠ ህዝባዊ መንግስት ስልጣን ቶሎ አሳልፎ መስጠት አለመቻሉና የሀገሪቱ ጦር በሂደት ሙሉ በትረ ስልጣኑን ለመቆጣጠር በመብቃቱ እንደሆነ ይታመናል። እንደ ብዙሃኑ ግምትም በእነዚህና በሌሎች ምክንያቶች የተሰላቸው በመሐመድ ሐምዳን ደጋሎ ወይም ሄሜቲ የሚመራው የሱዳን ፈጥኖ ደራሽ ኃይል ወይም አሬሴፍ ከሀገሪቱ ጦር ጋር ወደ ለየለት ጦርነት ውስጥ ሊገባ ችሏል። አሁን ግን ሁለቱ ኃይሎች ሰላም ብቸኛው አማራጭ መንገድ እንደሆነ እያመኑ ይመስላል። የሱዳን ጦርና የሀገሪቱ ሉዓላዊ ምክር ቤት መሪ የሆኑት አብዱልፈታህ አልቡርሃን በሀገራቸው ያለው የእርስ በርስ ጦርነት እንዲያበቃ ብሎም ብሔራዊ አንድነት እንዲፈጠርና የሀገሪቱ ክብር ለመመለስ ጦራቸው ለመነጋገር ዝግጁ መሆኑን አስታውቋል። አርቡርሃን በሰሜን ሱዳን አትባራ ሆነው በጦርነቱ ምክንያት ለተገደለ ሰራዊት አባላቸው ቤተሰብ ለማጽናናት በተገኙበት ነው የእርቁን አስተያየት የሰጡት። አክለውም በሱዳን ሰላም እንዲፈጠር እየጣሩ ያሉ አደራዳሪ ሀገራት ሳውዲ አረቢያም ሆነ አሜሪካ ወይም ሌላ ሀገር የሱዳን ተዋጊ ኃይሎችን ለማደራደር እስካሁን ምንም ያዘጋጁት መድረክ የለም ብለዋል። አርቡርሃን ሰራዊታቸው ጠላት ናቸው ብሎ በፈረጃቸው ላይ በየትም ስፍራ ቢሆን ለመዋጋት ዝግጁ መሆኑን አጽንኦት ሰጥተው ተናግሯል። ሰራዊታቸው በሀገሪቱ ባሉ ክልሎችም ሆነ ብሔሮች ላይ ያነጣጠረ ጥቃት እየፈጸመ ነው የሚለው መረጃ ግን የተሳሳተ እንደሆነ አልቡርሃን አስታውቀዋል። እስራኤል በጋዛ ላይ የአየር ድብደባ ከፈጸመች በኋላ ወደ ተኩስ አቁም ስምምነቱ መመለሷን አስታወቀች። ሐማስ ግን በእስራኤል ቁጥጥር ስር ባሉ አካባቢዎች ስለተፈጠረ ግጭት ምንም እውቀት እንደሌለው አስታውቋል። ዘገባው የቢቢሲ ነው። ምስጋና ኃይሉ ተጨማሪ ያለው የእስራኤል ጦር እሁድ ዕለት ሐማስ ስምምነቱን በግልጽ ጥሷል በማለት የአየር ድብደባ ከፈጸመ በኋላ በጋዛ የተኩስ አቁሙን ተግባራዊ ማድረግ ዳግም እንደሚጀምር አስታውቋል። በደቡብ የጋዛ አየር ድብደባው የተካሄደው በራፋ ወደ የሚገኙ ወታደሮች አሸባሪ ፀረ ታንክ ሚሳይል እና ጥይት ተኩሰዋል፣ ሁለት ወታደሮችን ገድለዋል ካሉ በኋላ ነው። ሐማስ ግን በእስራኤል ቁጥጥር ስር ባሉ አካባቢዎች ስለተፈጠረው ግጭት ምንም እውቀት እንደሌለው አስታውቋል። እስራኤል እሁድ ምሽት ላይ በጋዛ የሚገኙ የሐማስ ኢላማዎች መደብደቧን ያስታወቀች ሲሆን በጋዛ የሚገኙ ሆስፒታል ምንጮች ደግሞ በጥቃቱ 44 ሰዎች ተገድለዋል ብለዋል። ሐማስ ለተኩስ አቁሙ ተግባራዊነት አሁንም ቁርጠኛ መሆኑን አስታውቆ እስራኤል ግን ጥሰት እየፈጸመች ነው በማለት እንዲህ አይነት ጥቃቶች የተኩስ አቁሙን ሙሉ በሙሉ ወደ ማደፍረስ የሚገፉ ናቸው ሲልም አስጠንቋል። የእስራኤል መከላከያ ኃይል እሁድ ማታ የተኩስ አቁሙን ዳግም መከበር መጀመሩን ያስታወቀ ሲሆን ስምምነቱን እንደሚያከብር ነገር ግን ለየትኛውም ጥሰት ከበድ ያለ ምላሽ እንደሚሰጥም አስታውቋል። መግለጫው ቀደም ሲልም ጦሩ ወደ ጋዛ የሚገቡ እርዳታዎችን ለማስቆሚያ የሚያወጣው መግለጫ ስለ መቀልበሱ በቀጥታ የገለጸው ነገር የለም። ከቀን በፊት በአሜሪካ አደራዳሪነት የጀመረው የተኩስ አቁም ስምነት የመጀመሪያው ምዕራፍ ጦርነቱ ወዲያው ማስቆም ችሎ ነበረም። ከዚህ በተጨማሪም የእስራኤል ወታደሮች በከፊል ወደ ሰሜን ምሥራቅና ደቡብ ጋዛ ቢጫ መስመር ሲሉ ወደ ከለሉት አካባቢ የወጡ ሲሆን ወደ ጋዛ የሚገባው ሰብአዊ እርዳታ መጠን ላይም መጨመር ታይቶ ነበረ። ሐማስ በይወት ያሉ አጋሾችን በሙሉ እንዲሁም ከሟቾቹ ውስጥ ማ12ቱን አስክሪን ለእስራኤል አስረክበዋል። እስራኤል በበኩሏም በእስር ቤቷ ውስጥ የነበሩ 250 የፍልስጤማያን እስረኞችና ከጋዛ ስብስብ ያጎረቻቸውን 1718 ፍልስጤማያን የለቀቀች ሲሆን 15 ፍልስጤማያን ደግሞ አስክሬንን መልሳለች ክብሯን ተመልካቾቻችን ከሀረሪ ቲቪ ለሰቱ የነበሩን የአማርኛ ቋንቋ ዜናዎቻችን የተከታተላችሁትን ይመስል ነበር ከቀሪ የሐረሪ ቲቪ መሰናዶች ጋር መልካም ቆይታ